እና ላ ል ልፈስ እነዚህ ሶስት የፍች ደረጃዎች በእስልምና ሶስት ናቸው። የመጀመሪያው አንዱ የወንድ ነው፣ ሁለቱ ደግሞ የሴቶች ናቸው። ስለዚህ ሴቶች ሀቅ የላትም የሚባለው ስህተት ነው። ለብዙ ዓመታት አልፈታም ብሎ እና ይዞብኝ ቆይቻለሁ ይላሉ። እኔ ከዚህ በፊት ወረቀት የፍርድ ቤት የፍርድ ቤት ወረቀት ማለት ነው። የዚህ የኢማራት መንግስት የፍርድ ቤት ወረቀት ነበረኝ እና ባለቤቴ አልፈታም አለኝ እና ግን አሁን ባለቤትሽ እስከዚህ ሜትር ድረስ መድረስ አይችልም ብሎ መንግስት ወሰነብኝ። እሱ እስከሚፈታሽ ድረስ ጠብቂ ተብዬ እስከዚህ ሜትር ድረስ መድረስ አይችልም። የቤት ኪራይሽን የልጅሽን ቀለብ ሁሉ ነገር ማሟላት ግን ግዴታ አለበት ተባለ። በኢስላም እሱ እንዴት ይታያል? ባለሽ ምን አልፈታሽም ብሎ ነው? አይ ከዚህ በፊት እኔ እንደዚህ ብዬ ትናንትና ስናገር ላይ ይቻላል ምናምን አሉኝ። ግን እኔ ኢማራት እያለሁ መጀመሪያ ወረቀት በመንግስት በኢማራት መንግስት ነበር የተጋባ ነው እና አልፈታም አለ ባሌ። አልፈታም ሲል ወረቀት ኦልሬዲ ፍርድ ቤት ስንቀርብ አልፈታትም አልፈታትም ሲለሱ ቀለቧን፣ የቤት ኢጃሯን እና አስተዳድራት ተባለ እና ግን እሷ ከምትኖርበት ዘጠኝ ሜትር እንዳትደርስ ተባለ። እና ፍች ከፈለገች እና አሳማኝ የሆነ ሸሪያዊ ምክንያት ካላት አልፈታም ካለ ሸሪያ ፍርድ ቤት ራሳቸው የመፍታት ግዴታ አለባቸው። ወዶ ሳይሆን ተገደ ይፈታሉ። የፍች መንገዶች ሶስት ናቸው ብያለ። አንደኛ አጦላፍ የሚለው ነው ሁለተኛ ሁሉዕ፣ ሶስተኛ ፈስክ ነው። ናብራራላቸው ጠላቅ የሚለው የወንድ ልጅ ፈስክ ና ደማ ሁሉዕ እና ፈስክ ደግሞ የሴቶች ናቸው። ጠላቅ የሚለው የእርሱ ነው። ለምሳሌ ባል በሚስቱ ላይ አሳማኝ የሆነ ችግር አየባት፣ ያንን መከራት አስመክሯት፣ በቃ ምንም መፍትሄ ያጣ፣ ለዚያ ነገር ብቻ የሚያስጠይቅ አሳማኝ የሆነ ምክንያት ሆነ፣ አብሮ የማያናኑራቸው ነገር ሆነ ገባሽ፣ የዛን ጊዜ እሱ መከራት አስመክሯት የሚካለች ፈትቼሻለሁ የሚለውን ቃል በመናገር ኒካሑ ይወርዳል። ሌላኛው ደግሞ ምንድነው? ሉ የሚባለው የፍቺ መንገድ ነው። ይሄ ደግሞ የሴቶች ነው። ሉ ደግሞ ምንድነው? ሚስትም በዚህ አንፃር ባሏ ላይ ችግር አየችበት፣ መከረችው፣ አስመከረችው አልስተካከልም ማለ ሰው ምንም መፍትሄ አታች ለዚያ ነገር በዚያ በኋላ እርሱን ኒካውን አውረዴ ማለት ሀቅ አላት። አውረድ ትለዋለች። ይሄ ሉ ይባላል። የዛኔ ከፍልታ ተሰየው እምቢ ካላት ቀጥታ ሸሪያ ፍርድ ቤት ሄዳ ሶስተኛው የፍች መንገድ አልፈስክ የሚባለውን ንጠቀም አለች። ፈስክ የሚባለው የፍች ሁኔታ ምንድን ነው? ባል በሉዕ መንገድ አልፈታም ኒካ ላወርድ ካለ በሸሪያ ፍርድ ቤት ሂዳ ኒካ የምታፈሩበት መንገድ ፈስክ ይባላል። ቀጥታ ሸሪያ ፍርድ ቤት ሂዳ ባሌ ላይ እንዲህ እንዲህ አይነት ችግር አየሁበት፣ ይሄን እንዲያስተካክልን መከርኩት፣ አስመከርኩት ምንም መፍትሄ ሊያገኝ አልቻልኩ፣ ለዚህ ሊያስተካክልም አልቻለም፣ ስለዚህ እናንተ ኒካውን አውረዱልኝ ብላ ኒካ የማስወረድ ሀቅ አላት። ሸሪያ ፍርድ ቤት አንዴ ጥሪ ያደርግለታል ለባልየው። እውነት ነው ወይ በመካከላቸው የተከሰተውን ነገር እንዲህ እንዲህ ብሎ ይጠይቀዋል። አዎ ካለ አውረድ፣ አላወርድም ካለ የዛን የሸሪያ ፍርድ ቤቱ የማውረድ ግዴታ አለበት። ሸሪያ ፍርድ ቤቱ ግን ሌላ ውሳኔ መስጠት መብት የለውም። በሸሪያ ከሆነ የተጋቡት የለም፣ እንደዚህ የሚያስፈታ የሆነ ምክንያት ከሆነ የመፍታት ግዴታ አለበት። ለምሳሌ ፍቺ የሚያስጠይቁ ምክንያቶች ባል ግዴታ የተደረገበትን ተግባር አልፈጽምም ካለ ለምሳሌ ሶላት መስገድ፣ ይሄ አዋጭ ነው። እኔ አልሰግድም ካለ ሰውዬ አስመክረው እምቢ ካለ ፍቺ የሚያስጠይቅ ምክንያት ነው። ዘካለ ተጥምቃለ፣ የገንዘቡ ዘካ መጠኑ ደርሶ ግዴታ የሆኑ ተግባራቶችን አልፈጸምም ካለ፣ ልክ እንዲሁ የተከለከሉ ተግባራቶችን የሚፈጽም ከሆነ አስካሪ መጠጥ የሚጠጣ ከሆነ ለምሳሌ ትምክረው ታስመክረው እምቢ ካለ፣ ልክ እንዲሁ ደግሞ የእርሷን ግዴታ ተግባራቶች አትፈጽምም ካላት ሶላት ሰው ግዴታ ተግባራቶችን ልክ እንዲሁ። በዚሁ አንጻር ደግሞ ሐራም ነገራቶች ላይ ካስገድዳት ቦታቸዋል፣ አስካሪ መጠጥ ጠጪ ወይም ሰረቂ ከእኔ ጋር አብረስ ተባበሪ ሐራም ነገራች፣ እንዲህ አይነት ነገር። ልክ እንዲሁ የማስተዳደር ችሎታ እያለው ስስታም ከሆነ ጊዜ የፍች የሚያስጠይቅ ነው። ልክ እንዲሁ የሚሰድባት የሚዘልፋት ከሆነ የሚደበድባት ከሆነ ልክ እንዲሁ እናትና አባቷን ቤተሰቦቿን የሚያንቋሸሽባት ከሆነ እነዚህ እነዚህ ሁሉ ፍች የሚያስጠይቁ ምክንያቶች ናቸው። እና ይሄንን ቢቃለ የዛን ሸሪዓ ፍርድ ላይ ያገባባትም እሷ ላይ ቢያገባ እሱ ያለቅሞ ያለ ችሎታው አገባለሁ ብሎ ቢነሳ አቅም ቢኖረውና ቢያገባባት፣ አቅም ካለው መስፈርቶች እሷ ጤነኛ ናት፣ ሁሉ ነገር አላት፣ ሙያም አላት፣ በቃ ምንም አይጎደለችበት ነገር ሳይኖር ብር ብቻ ስላለው ማግባት ይችላል። ማግባት ሳብራራ ነበር በጣም ይረዝማል። እሷ ሰምታለች በኋላ ትንሽ እንደ አድርሽ ትላለች። እኔ ሚዛን ሀራም ነው ስለሚባል ለልጆቹ አንዳንድ ሚሊ ከፍ አድርጌ ይሰጣለሁ።

ሁላችሁም ሃላፍትና ተጥሎባችኋል፣ ስለተባችሁም ሃላፍትና ትጠይቃላችሁ ብላል። ሙስሊም ታምኖ ስራ ከተቀጠረ በዚያ ቦታ ላይ ላሰሪው ታማኝ መሆን አለበት። በማጭበርበር ላይ ሲያዘው ጊዜ አይታዘዘው። ነገር ግን ይሄን ነገር ታማኝ አድርገ አምኗቸው አስቀምጣቸው እዚያ ቦታ ላይ በታምናሽበት ቦታ መገኘት የሙስሊም ባህሪ ነው። ነቢያችን ስለ ላይ ሲናገሩ ኩን አሚና ሊመሪ ተመልክ ወላ ተኩን መልካነክ አሉ።

ታምናችሁ ከሆነ በስራ ቦታ ላይ ታማኝ ሆኖ መገኘት የሙስሊም ባህሪ ነው። እርሱ ባላዘዛችሁ መልኩ በፈጸም፣ ይሄ ደግሞ ክህደት ነው። ስለዚህ ይህን ነገር አንቺ ያለውን ችግር አሳውቅ። አይ እኔ ከምን አንጻር እንደሆነ ታውቃለህ? ለምሳሌ የነሱ የነሱ ከሚሄድባቸው የነዛ ከሚመጣባቸው የነዚህ ቢያልፍ ይሻላል ብዬ ነው አሁን አራት ነጥብ ስድስት ከሆነ አራት ነጥብ ቢ የነፋስ የምናምን ይሆናል ብዬ ነው አራት ነጥብ ሰባት አድርጌ የሚሰጠው እና ብዙ ሰው ኮሜንት ላይ ያስጠይቅሻል በምን ሲለኝ ነው የጠየቅኩአሳውቂው እና ለባለቤቱ ያለውን ችግር አሳውቂው እና በዚህ መልኩ ማድረግ ትችላለች። አመሰግናለሁ እ ጨርሻለሁ ክረ ጨርሳችኋል። ሰሚማ አሪፍ የመጀመሪያው ጥያቄም ልክ ነ ያ ሀቡ እንዲህ ነው ያለችው አይደል ባልያው

መ ም ሳ አልዋሊደይን ነቢያችን ምናሉ? የሶስት አካሎች ዱዓ ተቀባይ ነው፣ አላህ አይመልስባቸውም። አንደኛ የጾመኛ ሰው፣ ሁለተኛ የሙሳፊር፣ ሶስተኛ የወላጆች። ስለዚህ ጾመኛ ናቸው። እስኪ ስለራሳችሁ አድርጉ፣ ስለወንድሞቻችሁ አድርጉ፣ በህይወት ስላሉትም ስለሞቱት